ወደዎች ይሄው ኮፎ ብሎልኛል ማለት ነው። ማሪያ የዚ ጋር ኮፎ ብሎልኛል እየሰራሁት ነው ማለት ነው። በዚህ መርኩ አዘጋጅቼዋለሁ። የዚ ጋር ቁረጥ ቁረጥ ቁረጥ አርጌ አደማመጭ ነው ነው እንደዚህ አድርጌ አዘጋጅቻለሁ ማለት ነው። ከታች ጥቂት ያው እንዳያዝ ማለት ነው። አሁን እዚጋ አደጋግረን እንሄዳለን። ነው ዘይቲ ተዘጋጅቶልኛል ማለት ነው። እዚጋ እንደ ከታች ዘይት ፈልቶልኛል ሲምላ ማለት ነው። ዘይቱ በደንብ መጋል አለባት። ምክንያቱ እንት እንዳያ ማለት ነው ዘይት አይይዝም እንደዚህ ዘይትን እ እየረጫች ምንም ዘይትን በነገር አይቀመጥም። ዘይቱ በደንብ ማለት ነው እየረጋችሁ ታታላቸው የጋለውን ዘይት

ይሄ ውዶች ጋገሬ ጨረስኩኝ ማለት ነው። አሁን ለእኔና ዶሮ ክታ ብቻ ነጋግርኩት ሌሎቹ ሲነሱ ጋግርላቸዋል። ምክንያቱም ትኩስ ትኩሱን ስለሚፈልጉ ማለት ነው። ያኛው ያለ ካሜራ የሚጋገረው እንደዚህ አያብጥም። አምስት ደቂቃ ሳይቆይ እንደሞትት ነው። ይሄ እንዳባጠ ይቀራል ማለት ነው። አያቸው እንዴት እንደሚያምር ማሻላህ። በጠዋት ይህን ስራ ስራ አድርጋችሁ ብሉ አብሉ ማለት ነው። ውዶች እንደ ቁርስ አብረን እንድንብላ ይህን መሳ የዛሬ ቁርሳችን ማለት ነው። ሰላም አለይኩም ወረሐመቱላሂ ወበረካቶ ዲና ተከበራችሁ የቻኔ ሰዎች እንዴት ናችሁ እኔ ደህና ነኝ አልሐምዱሊላህ ዛሬ በጠዋቱ ከችብእያደው የጠዋት ኮብዝ አላነትነሽ ቀለል ያለች ኮብዙ ልስራ ነው ህ ኮብዝ ምንድን ነው ኮብዝ ጎሪ ይሉት ባረብኛ እኛ ደግሞ ፓስቴል ነው የምንለው መሰለኝ አሁን እኛ ፓስቴል ነው የምንለው እና ብዙ ጊዜ በእንትን ያለ ካሜራ ይሰራል ማለት ነው። ዝም ብሎዎች በጨው ታሽቶ ትንሽ ጊዜ ቆይቶ ከዛ በኋላ ተዳመጦ ተቆራርጦ ይጠበሳል። ግን ለጊዜው ወጣ ዕለት በዕለት ትኩሶ ልክ እንደወጠ ከዘይቱ ይጣፍጣል። ግን ትንሽ ከቆየ በኋላ ደግሞ እንትን ላ ሆን አለደ አይበለም አደለም ለሮ ቤቶች ለኛ ራሱ አይበለም። ኔሮ ቤት ስላለችብኝ እኔ ትንሽ ካሜራ ፓውደር እንቁላል አረጌ እንትንደዋለው ማለት ነው። ኩፍላል ከዛ በኋላ ነው አዳሚጨ የሚጋግረው ላሳያቸው። እዚጋ ግማሽ መላጋት ቤኪንግ ፓውደር አለኝ። እዛጋ ካሜራ አለኝ። እሱን ግማሽ መላጋት ትንሽ ወይሻው ማለት ነው። እዚጋ ጨዋለኝ። ጨዋ ማንኛውም ነገር ሳይጨምር አይሰራ። እዚች ጋር ደግሞ ዘይት አለችኝ ማለት ነው። እዚች ጋር ዘይት ናት። እዚጋ አንድ እንቁላል አለችኝ ማለት ነው። እነዚህን ጨማመረ አቦቀዋለሁ ትንሽ ቆይቼ ደግሞ አጋግሯለሁ ማለት ነው። ዛሬ በጠዋቱ እሱን ንልቻሉ እያተከታተሉ ውኝ ማለት ነው። ያው ሲያሽ እንዲያው አላሳያችሁም ስለማይመቸኝ ነው። ጨርሻታለሁ ማለት ነው። ጨር ንሽፍና ርጌት እስከምጫለው ኮፍ ስል ሲጋግር ማሳያቸዋለሁ ማለት ነው። ኢንሻላህ እኔ ሲታይ ትንሽ ነው፣ ግን ሲጋገር ብዙ ነው። የሆነ ተቆራጡ ሲጋገር ታውቃላችሁ። ዘይት የሚጠበስ ነገር